የኔ ፈላጊ ስጠፋ ፈላጊ የኔ ሆደ ቡቡ አልቃሻ ነጭናጫ ሰምታይምስ ደግሞ ደሞ ኢሞሽናል ነሽ። ይደብረኝ ግን ያው ሰው ነውና፣ ይሰው ሰው ልጅ የሆነ ነገር ደካማ ይኖረዋል። ዶን ቢ ኢሞሽናል ዲጆብ ጎበን። በዚህ ቀጥ በጣም ብዙ ይወድሽ ሰው አለ። ሞር ደግሞ እንደኛውን ልክ የኔ አልቀርበው ያ ደግሞ ሞር አንደርስታንድ ያረግሻል ይያ ፕሮብሌም እንደዚህ ማለት በቃ ልክ አዝ ሚዲያ የሰው ልጅ ብዙ ስራ ግል ይገጥመዋል። ይህንንም ማክሰብ ታድርገሽ እንደዚህ ሻይን እንዳደረግሽ እንደዚህ እንደሳቅሽ እንደተጫወትሽ ነገሮችን ማታለፍ ዶንት ቢ ኢሞሽናል በቃ፣ ምክንያቱም ብዙም ይወድሻል። ጥቂት ከሚጣሉሽ ሰዎች ወይንም ጥቂት የአንቺን ኔጌቲቪቲ ከሚያዩ ሰዎች በላይ በጣም ብዙ ፖዘቲቭ ላንቺ አመለካከት ያላቸው ሰዎች አሉ።

ጉቺነት እንዴት ነሽማ? ሰላም ነው ወይ? የኔ ወርቅ፣ የኔ ንግስት፣ ታውቂያለሽ ሁሌም ላንቺ ያለኝም ቦታ የኔ ማር፣ የኔ ጓዳ፣ የኔ ሁሉ ነገሬ ጉችዬ፣ አመሰግንሻለሁ። ኑሪልኝ ሁሌ። ፈጣሪ ከፍ ያድርግሽ፣ ከፍታሽን ያሳየኝ የኔ ማር፣ ኑሪልን በመኖርሽ ደስተኛ ነን። ምክንያቱም ታውቂያለሽ አንቺ ምን እንደሆንሽ ለኛ እና ያው ታውቂያለሽ ስምሽ ሁሌ ቅመም ነው እና ያንን ደግሞ አትጥይ ወይን እናት ሁሌ ከፍ ነው የሚያደርግሽ ታውቂያለሽ። እና ኪኪዬ የኔ መልካም ምርጥ ጓደኛለችሽ ደግሞ የእውነት ሰው አክባሪ ሰው ወዳድ ኪኪዬ ምኖሪልን። እንወዳችኋለን ሁለታችሁንም። ፈጣሪ አይለያችሁ እንዲሁ አብራችሁ እንደሆናችሁ ረዥም እድሜ ከጤና ጋር ከገንዘብ ጋር ይስጣችሁ። አሜን። ኑሩልን፣ አንጣችሁ በቃ ከታች እንሆናለን። ቦታ እንልቀቅ። እሺ ማለት እሺ። ዲጂ እኔም ከጸበሉ ድረስ ብዬሽ ነው። እሺ እሺ። ሞቼን ሞቼ እንደሞድስ ታውቂያለሽ። ፔንኪለር ይሄን ጌታ አላህልኝ። ፔንኪለር ነው።

ማልቀስ ራሱ ጭራሽ እንዳይገባሽ። ብታዝኝም፣ በውስጥሽ ማዘን አለብሽ እንጂ በእንባ ጭራሽ፣ እዚህ ላይፍ ላይ ገብተሽ እንባሽ እንደሰው አታሳይ። አንድ ሰው ደስታውን ነው እንጂ ክፉን እንደምታየው ክፉን ነው የሚወድ እንጂ ደስታውን የሚወድ የለም። እነዛ ስለሆነ እኔም በጣም ወድሻለሁ እህቴ። በተረፈ ደግሞ እኔ ሊቢያ ስላለው የአቅማችን ትንሽ እርዳታ ብታደርግልኝ ደስ ይለኛል። የሊቢያ ለብዙ ልጆች ነበሩ የጠየቁ ባለሁበት ሀገር አይፈቀድልኝም እና ነብሴ፣ እኔ ልጨርስ እና ዱብ ልበል ቦታ እንዳልይዝ። የኔ ቆንጆ የኔ መልካም ሞቼ ነው የምወድሽ። እንታጨ ኪክሻዬ በጣም ነው የምወዳችሁ። በጣም በጣም ነው ማከብራት። ነገሮችን ከብዙ አንግል ለምታየው በቃ የተማረ አይነት ንግግር የምትናገር ሰው ነች። ከንግግር ባለፈ ተግባሯ ያወራል ማለት። ሁሌ ለሰው ደራሽ ነች። አፏ ላይ ያሉ ነገሮች የሚጣፍጡ ስትናገር፣ ስድባውሉ ይሆናል አላ ቁጭ ብለው የሚያዳምጡ ሰው አላል ሰው ያን ያክል እኮ ተሳዳቢ ቢሆን አይደለም። ንግግሮቿ ቁጭ ብሎ የሚደመጡ ትልቅ የሆነች ከአገሬ ልጅ ባለፈ እህትነቷ የሚጠገብ ያልሆነች እህት በጣም ነው ወድሽ። ሞቼ ደግሞ ወድሽ ስልሽ በምክንያት ነው። ያመሰግናለሁ እኔ ውድ፣ እኔ ደራሽ፣ እኔ ጠያቂ፣ በጣም ነው የማመሰግነው። የአገሬ ልጅ ፔንኪለር ባይዘውኝ ባለፈው ያመመኝ ጊዜ ሆስፒታል የገባው ጊዜ መጀመሪያ አቤት ሮጦ የመጣው እሱ ነው። እንዳመመኝ እንዳመመኝ ስነግረው መጀመሪያ ቤት የመጣው ያለሁበት ቤት የአገሬ ልጅ ነው። በሰዓቱ ራሴን እራሱ አላቅም ነበረ። በቃ በጣም በጣም አሞኝ ነበረ። አላቅም እኔ እንጃ ሆስፒታል እስኪሄድ ድረስ ማለት ነው። እንዴት ብዬ ልንገራችሁ? እኔ የሀገሬ ልጆች ወዳችኋለሁ። የድሬዳዋ ልጆች ስላችሁ በምክንያት ነው። በቃ ስደት ላይ ፕላስ የሀገር ልጅ አስባችሁታል። በሰዓቱ ነበሩኝ ማለት ጎረቤት ምንም አሉ ግን አሞኛል። በቃ ፔንኪለር አንድ ቴክስት ነው አይደል የጻፍኩልህ። በቃ አቅቶኛል ነው ያልኩት። ፔንኪለር አቅቶኛል ብዬ ጻፍኩለት። ኬቲምጣ ኬቲምጣ ላቅ ኦል ዘ ዌይ ሲበር ነው የመጣው፣ እግዚአብሔርን እምላችሁ ኦል ዘ ዌይ ሲበር። ከዛ እሱ መጥቶ በር ልከፍትለት፣ በር መክፈት ግዴታ፣ እኔ መክፈት ስላለብኝ በር ልከፍትልክ መጥቼ ማለት እዛው አንተው ጋር የወደድኩት ለእሱ በር ከፈትኩለት። ከዛ ወደድኩኝ በቃ አልቻልኩም፣ ራሴን ስቼ ወደድኩኝ። እና በጣም ከልቡ ወንድም ነው ከወደቅኩበት አንስቶ ራሴን አላቀም። ልብሴን ቀይሮ ልብስ አልብሶኝ የእናቴን ልጆች ማለት በቃ ወንድሞቼን ያስታወሰኝ። ገባችሁ? እንደ ሚዲያ ልጅ አይደለም። ከዚህ በፊትም አይታችሁታል። አንድ የድሬዳዋ ልጅ ታማ አቡዳቢ ድረስ እንዴት ሲበር እንደሄደ አይታችሁታል። አሁን አገር ገብታለች ልጅቷ ከዛ ሆስፒታልም ድረስ አብሮኝ እንትን ብሎ ያው ልጆችን ቢኖሩ ግን በቃ አላመነም ሁላ እንደ ወንድም አላመነም። እነሱ አሉ እንኳን ብለው ነው እንዴት ጥዬሽ እሄዳለሁ ነው ያለ እስከ መጨረሻው እና ምርጥ ወንድሜ ነው። ጋይስ ቤንኪለር በጣም አመስግኑልኝ። በዚህ አጋጣሚ የዛን ቀን ለከፈለው ዋጋ እኔ ምን እንደሆንኩ እራሱ አላውቅም። በቃ ለእሱ በር ከፈትኩለት ወደኩኝ በቃ እስከመጨረሻው ከጠገቤ ከአጠገቤ ነበረ። የወንድሞቼ ምትክ የወሰደ ነው እዚህ ሀገር ላይ እና ሁላችሁም አመስግኑት፣ ቤንኪላርን። በጣም ነው ማመሰግንክ። ከወንድሞቼ ለይቼ የማየት ልጅ አይደለም። እግዚአብሔር ነገሮች ሁሉ ላይ ያሳካሉ። ቤንኪላር ዬ ያሰብከ ሁሉ ላይ ይሳካ። ይህን ብንምለው አመሰግናለሁ። እኔ ወደት መልካሙን ሁሉ ደስታውን ሁሉ እመኝልሻለሁ። በቅርቡ የምሄድበት አለኝ ቤት ውጄ ቤተሰቦቼን ከቤተሰቦች አስታውቄ የምመጣበት መንገዶችን እየፈጠርኩ ነው። ከዚህ ያለፈ ምንም ነገር የለም። እህትነትሽን በተለያየ አይነት መልኩ አሳይተሽኛል። እኔ እንዳንቺ እንደዚህ ያደረገች ልብ እያለ ወራ ገብጥሻላ ውስጤ ኔ ያለሽ አንቺ ይሄ ወንድ ያፍቃል ይሄማ ሪከርድ አይደረግም። ክፉ ክፉ ነው ሪከርድ የሚደረገው። ሪከርድ ያለ ምስጋና ይሄ ሪከርድ አይደረግም። መጥፎ መጥፎ ነው ሪከርድ የሚደረገው። ኪኪዬ እንዴት ነሽ? ጠፋሽ እኮ ፍቅር ራሱ ጠፋች እያለች የጠየቀች ነበረ ቅድም። አይ አለች። እኔ ግን እኮ ቲክታክ ላይ ስትጠፋ የጠፋች አይመስለኝ። አይ ቲንክ በስልክ ስለማወራት ነው መሰለኝ። እናንተ እና ታዲያ እና መቼ ትለያያላችሁ? ለዘላንች ነው የሀገሬ ልጅ ያራዳ ልጅ

አላምንም ምን አጋጠመሽ ጡቅ ያለው ምንድን ነው እንደዚህ ያደረቀሽ የደረሰሽ ወሬ እኔ አውቀዋለሁ። አይ አይደለም አይደለም። እኔ እዚህ ቲክታክ ላይ ነው ያለው ኮመንት አይቼ ነው ይላል። ወይኔ ኤድዋርድ ዬ ደህና ነህ? የአገሬ ልጅ ሁሉ ሰላም። በስማም፣ እናንተ ሰዎች በቃ ቲክታክ ማየት ጀምራችኋል? እናንተ ምን ምን ይሻለናል? ለማድነቅ ነበር የገባሁት። ይቻላል። በቃ ጉቺ ሰላም ልበልሽ ብዬ ነው በእውነት የሰው ውሃ ልክ ነሽ። አመሰግናለሁ። የእውነት ምርጥ ሰው ነሽ የእኔ መረዋህ ድምፅ ማማ ማርያምን። ምርጥ ሰው ታውቂያለሽ። ሪቾ ማለት የሰው ውሃ ልክ የሆነች ሰው በጣም ግን ሰውን ማስረሳ ምርጥ ልጅ የሉም ፈታ ኪኪ አድናቅሽ ነኝ። ቲሸርት ልክ ያለው ፈርሚና ላኪ። የሰርጉ አለቀ እንዴ? አለቀ። ሰዎች ተመላለሱ እኮ ሄዱ ወደ ሀገራቸው። በይ ጌታ በይ ሰርግ ማን አለቃ ነው እንዴ? ምንድን ነው? አንቺ እንደም ወንድሟን ድራ እንዴ እንዴ! እኔ ቀየምሻለሁ። ሰርግ ባጠሪኝ። ሰርግ የእሷ ሰርግ ነው ግን የሚመስለው። ኦ አዎ፣ ታዲያ ትልቅ ሰርግ ላይ ትንሽ ሰርጎች አይጠፉም ይባላል። ማን ያውቃል? አለ እንጠራለን። የለም ትልቅም የለም አለ ቀሚሱ ደግሞ እንዲት እንዳማረብሽ ከአቋምሽ ጋር ጌታን በየሱ ጣም ነው የሚያምርብሽ። ሊዋ ለኔ ማሳየኝ ል ላኪልኝ፣ ልየው። እንዴ አምሮባት ወደ እንቆረጠኝ

እንስራ ጋር ድክም ምን ያለው ድክም ድክም የምታይ፣ በቃ እሺ እንቆባዬ ችግር የለም። እንዴት ስትገባ ሼር አድርግ እንመጣለን። እሺ እኔ እስክስታ የሚጨፍረው ነው። እ እ አሞራው ከአሞራው ሲዘፍን በቃ ደከመ። አሞራህን አንሳ በላልኩትኝ ኮኋላ ያረከው ነው። ዛሬ በቀደም መጥቶ ነው እንጂ እዛ ተሰባስበት ኧረ ደከመ ደከመ ብታይ በቃ። አሁን ደግሞ ሞራሉ ጨምሯል። ጓላይ ተሻል እስክሳ እየመጣ አሁን በጣም አልነበርኩም። ሪቾይ ትናንትና ነው ገና ማምጣት ግን የሆነ ቪዲዮ ልከውልኝ በቃ ነፈርኩኝ። የምልሽ ኧረ ይለያል። አሁን ጫምሮ የሙዚቃ አንትን ከፍቶ ምናምን ነገር ብቻ ማይክ በእጁ ይዞ ማይክ በእጁ ይዞ የእኔ ጌታ እንጀቴን በላኝ። እንዴት ነሽ ሚዩት ነሽ ሚዩት ነሽ አለው። እንዴት ናችሁ? ሰላም ነን። ሻሎም ሻሎም ብለናል። ሻሎም ሻሎም። ከእስራኤል ይመስላል? አዎ፣ ከእስራኤል ነው። በዚህ ጦርነት ሰዓት ይኸው እናንተን እየሰማን እየተረጋጋን ያለ ነው። ሰላም ያርገው፣ ሰላም ያርገው። ጉችዬ እንዴት ነሽ አለው። እግዚአብሔር ይመስገን። እንዴት ናቸው? ደህና ነኝ እኮ በቃ አንቺን ማሜን፣ ቤታየውን ሮማንስ ስናይ ነው። በቃ ረገጣም ጨዋታም ሁሉ ነገር የሚያምርባችሁ በቃ እናንተ ተራገጡ። በእናንተ ነው ሁሉ ነገር የሚያምርባችሁ። ጉችዬ የእኔ ውድ እናንተ አርቲፊሻል አይደላችሁም በቃ ትክክል ራሳችሁን ነው የምትሆኑት እና በጣም ነው የማከብራችሁ በጣም ነው የምወዳችሁ እግዚአብሔር ጨምሮ ጨምሮ ደግሞ የሰው ሞዳ ዲስጥሽ እግዚአብሔር ያክብርሽ በጸሎታችሁ ደግሞ አስቡን እሺ አሜን እግዚአብሔር ሰላም ያደርገው አሜን ጉቺዬ ሰላም ዋሉ ተጫውቱ በቃ በጣም ነው የምወድሽ ጉቺዬ እሺ እናቴ እሺ እናንተ ልወጣ ነው፣ አንድ ስልክ ማውራት አለብኝ። እሺ